የመጽሐፍ ቅዱስ ይሄ ጴጥሮስ ነው። ጴጥሮስ አሳ አጥማጅና የኢየሱስ ደቀ መዛሙርት ነበር። ኢየሱስ ወደ ቀራኒ መስቀል ከመሄዱ በፊት አሁን የሚለያቸው ጊዜ እንደደረሰ ለደቀ መዛሙርቱ ነገራቸው። ጴጥሮስ ግን ኢየሱስን እስከ ሞት ድረስ እንደሚከተለው ነገረው። ነገር ግን ኢየሱስ ዛሬ ዶሮ ሳይጮህ ሦስት ጊዜ አላውቀውም ትላለህ አለው። ሌሎች ደቀ መዛሙርትና ጴጥሮስ ግን እንደዛ እንደማይሉ ተናገሩ። በዚያም ምሽት ኢየሱስን ያዙት። ጴጥሮስና ሌሎች ደቀ መዛሙርት በስውር ተከተሉት። ሁለት ሴት ሠራተኞች ግን ጴጥሮስ ከኢየሱስ ጋር እንደነበረ አወቁ። ጴጥሮስ ግን አራል ነበርኩም ብሎ ሁለት ጊዜ ካደ። ከዚያም አልፎ በጭራሽ ይህን ሰው አላውቀውም አላቸው። ሌላም ሰው መጥቶ አንተ ከእነርሱ ጋር ነበር ካለው፣ አይደለውም አይደለውም፣ የምታወሩትን አላውቀውም አላቸው። በዚያን ሰዓት ጴጥሮስ ዶሮ ሲጮህ ሰማ። ኢየሱስም ዞር ብሎ ጴጥሮስን አየው። ኢየሱስ ይህ እንደሚሆን አውቀው ነበረና ጴጥሮስም ከዛ ቦታ እያለቀሰ ሄደ። ኢየሱስም ሞቶ ከተነሳ በኋላ አንዳንድ ደቀ መዛሙርት አሳ በማጥመር ላይ ነበሩ። ነገር ግን በዚያ ሌሊት አንድም አሳ አልያዙም ነበር። በጠዋት ላይ ግን ኢየሱስ በአጠገብ ቆሞ ነበር፣ ደቀ መዛሙርትም አላወቁትም ነበር። ወደ እነርሱም እየተጣራ አሳ አጠመዳችሁን? አላቸው። እነርሱም አላጠመድንም አሉት። ኢየሱስም መረባችሁን በስተቀኝ በኩል ጣሉ አላቸው። እነርሱም አደረጉት። በዚያም ጊዜ ካሰቡት በላይ ብዙ አሳ አጠመዱ። ከእነርሱ መሃል አንዱ ደቀ መዛሙርት ኢየሱስ ነው አላቸው። በዚያም ጊዜ ጴጥሮስ ዘሎ ወደ ውሃ ውስጥ ገባ። እየዋኝም ወደ ኢየሱስ መጣ። ኢየሱስም ቁርስ እንብላ አላቸው። በልተውም ከጠገቡ በኋላ ኢየሱስ ጴጥሮስን ሶስት ጊዜ ጠየቀው። ጴጥሮስ ትወደኛለህ ወይ አለው? ጴጥሮስም አው እንድወድ አንተ ታውቃለህ አለው። በእያንዳንዱ ጥያቄ ውስጥም ጴጥሮስም በጎቹን እንዲመግብ እንዲጠብቃቸውም ነገሩ። ጴጥሮስም ቤተ ክርስቲያን በመትከልና እስከ ዛሬ ድረስ በመጽሐፍ ቅዱስ መካተት የቻሉ ደብዳቤዎችን በመጽሐፍ ኢየሱስ የሰጠውን ትእዛዝ ፈጸመ። ምንም እንኳን ኢየሱስን አላውቀውም ብሎ ሶስት ጊዜ ቢክድም ኃጢአቱ ይቅር ተባለለት። ብዙዎችም በእርሱ አማካኝነት እግዚአብሔር ፍቅር ይቅር ባይ መሆኑን አወቁ።